ሻሎም፣ ሻሎም ወገንታትና አዝበታት እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? በእውነት አፉ በሉኝ። ሰሞኑን ክፉኛ ጠፍቻለሁ ከዩቲዩብ በስራ ስራ በሚል ተልጋሻ ምክንያት ትንሽ ቢዚ ሆኜ ነው። ይቅር በሉኝ። ቻናሌ እየተመታ ነው። ሳንታ የሆነ ነገር አድርጉ፣ ቻናሌን አንቀሳቅሱልኝ ጋይስ ፕሊስ። እንደ ቤታችሁ ይሁትና ግን ደህና ናችሁ? እንዴት ናችሁ? በጣም ናፍቃችሁናል። ደሞ በነገራችን ላይ በዚህ አጋጣሚ ጋይስ በጣም እናንተም አመስገን እፈልጋለሁ 30 ሺ ምናም ሰብስክራይብ ደርሻለሁ፣ እና 31 ሺ ግን ሳናከብረው ኬክ እንቆርሳለን። ቀጣይ በርገር እንቆርሳለን፣ መቶ ላይ እንቆርሳለን፣ በርገር መቶ ላይ ኬክ እንቆርሳለን፣ ተሰብስበን በጀማ በርገር እንቆርሳለን። እሺ አንቺ ካጭ ይሄ በርገር ነገር ነው ማለት እንደምትወኛለህ ትልቁ ነው። ህይወቴን እያመሰካከለው ነው በርገርና ትልቁ የበርገር አሰርቼላት አንዴ እገላገላለሁ። እና ጋይስ እናንተ ግን በጣም ነው የማመሰግነው። በጣም ነው ወዳችሁ ሞዳችሁና፣ በእናንተ ድጋፍ በእናንተ አነሳሽነት ነው እዚህ የደረስኩት ቻናል ያደገልኝ ያደገልኝና በጣም ከልብ አመሰግናችኋለሁ። በጣም ወዳችኋለሁ። ኮሜንት ላይ ይሄንን አድርግ እንደዚህ ይህንን ብትሰራ እያላችሁ ሀሳብ ስለምትሰጡኝ ስለምታበረታቱኝ፣ በጣም አመሰግናለሁ፣ በጣም አከብራችኋለሁ፣ በጣም ወዳችኋለሁ። ሰላማችሁ ይብዛልኝ። ሰብስክራይብ በደንብ ያደርጋሉ፣ እርግጠኛ ነኝ፣ አምናችኋለሁ። ዛሬ እንግዲህ ሳንታን ለምንድን ነው የፈለግኳት ታውቂኛለሽ? እኔ ምን ማለት ነው ማነኝ? እኔ ኪራይ ኪራይ እያችሁ ግን ምን ማለት ታውቂኛለሽ ታቀኛለች ማለት እኔ ያው ሳንታ እኔን ምን ያህል ታቀኛለች የሚለውን ልፈትንሽ ነው። ህዝብ ፊት ላዋርድና ምን ያህል ትተማመኛለች በራስሽ አቋሉ ብለሽ ታስቢያለሽ። ከባባድ እና ቀላላል ጥያቄዎች እንጠይቅሻለን። ዝግጁ ነሽ? ከተለሽ ያለው አንዴ፣ አትጨነቂ ብዙ ከባድ አይደለም፣ ቀላል ነው። ዝግጁ ጓድ አዎ። እሺ፣ ግን እኔ ድንገት ስጠይቅ ኪራውን ጥያቄ ጠፋብኛል በዚህ። እሺ፣ ነግሬሽ ሂጅ ተመልሽ እንት እሺ፣ አንድ አትጨነቂ፣ ድንገት አይደለም፣ ቀላል ነው። እሺ ደሞ አታስቢ። እንዴ ስንት ነገር ያሳለፈ ሰው ታቀኛለሽ፣ ያስባ እሺ። ሳንተላ ወይ እሺ፣ ሙሉ ሰሜን ስከነ ነገር አውቄ ነው ላስጨንቅሽ ስለፈለኩ። አረ በእናትህ ሙሉ ስሜ፣ እሺ አንዴ ጠብቀኝ፣ ከዚህ እንትን ውስጥ ላውጣ። አረ ዛር በይ እና ስትናገር፣ አረ አይቻልም። እሷ እሷ ታቀኛለች፣ እሷ ሙሉን ተናግራለች። አሁን እሱን ካላወቅሽ ተበላሽ። ሙሉ ስሜ የኔ የኪራን አይደለም የኔ የሕይወቴን አረ አቋለው ግን ጠፋብኝ። እውነት አቋለው ግን ምን ዋጋ አለው? አሁን ከኔ ጋር እስካና አባታ አቋለው ያ አትን ነው ማላቀው። አረ አሁን እገሉናት በይም። እኮ ማወቅሽ እኮ አያድንሽም አሁን

አይ ደግሞ ለምልክት ይመች እንድላ ምልክት እንኳን አታውቂም አንቺ እ አለችሽ። እንየው እኔ የእራሴን እንኳን ደግሜ። ኧረ ግን እውነት እኮ አውቀዋለሁ። ማርያምን እስከናባታው አውቀዋለሁ። ከዛ ወላለው እንደውም አላውቅም፣ ግን ጠፋብኝ። የአያትህን ደግሞ በቀደም ጽና ስትናገር አወቅሁት። ከዛ ግን ጠፋብኝ። አየሽ፣ ሰዓቱ ላይ ነው አሁን ዋናው። የሰው ልጅ እውቀቱን በሰዓቱ ካልተጠቀመ ማወቁ ምን አለ? አንተ እኮ ኖርማል ብጠይቀኝ ይመጣልኛል። ቪዲዮ ሲሆን ግን በደንብ ስለማስብ አይመጣልኝ። ናት ይል። ከዛ በስርዓት ያዝ እንትን። እዛ ወሬ አታስወሩ። እንች ወይኔ፣ ይች ልጅ ዞር በይ፣ አትበጥብጡን፣ እንስራበት በስርዓት ያዘው ነው። ወደ ሁለተኛው ጥያቄ ስንሻገር ሁለተኛው ጥያቄ ምንድን ነው? ከዚያ ቀለል ቀለል እያደረኩልሽ ነው የሚሄደው። የመጀመሪያውን ስላልመለሽ እያቀለልኩልሽ። አቅልልልኝ እና ኮስተር ደግሞ አትበል፣ ፈገግ በይ። እሺ እኔ የት ዩኒቨርሲቲ ነው የተማርኩት? እንትን ይህን ካልመለሽ ቪዲዮን ቪዲዮን ቆርጬ እሄዳለሁ። አራቋለሁ። እንትን ወሎ ወሎ የሆነ ሰው አስተኩሷል፣ ባግራውንድ ላይ የሆነ ሰው አስተኩሷል። አንድ አግኝተነው እራሴ ተናግረሃል። ደግሞ ይሄንን ሚዲያ ህዝብ የሚያውቀው ነገር ግን እያከበድከው ነው። ሌላ አንድ ስላላየሽ ነው። ሌላ ቀለል ያለ ቀለል ያለ አምስት መቶ ብር የሚያሸልም ጥያቄ ነው። እኔ በስንት አመት ተምረት የተወለድኩት? አመተ ምረቱን ሳይሆን የልደት ቀንን ብጠቀኝ ይሻለኛል። እሺ ላቅለልልሽ። እሱን ታውቂያለሽ? መቼ ነው መቼ ነው? ቀኑን ከነገርሽ ያቀልልሻል። ባለፈው ቆይ ወደኋላ ባለፈው ወደኋላ ልቀ ባቡሬን እንዳያችሁት አልፏል። ኤዲተር ይሄን ቁረጠ። ቀኑን ከነገርሽ ይቀርልሻል። እሺ፣ ወሩን ንገሪኝ። ወሩን ካላቦክ ሸይ፣ መቼም ይቀርልልሽ። አሁን ምኖር ላይ ነን? አውቋለሁ። አሁን ምኖር ላይ ነን? አሁን ጥር ላይ ነን? መእ ጥር ላይ፣ ጥቅምት፣ ጥቅምት ላይ ነን። መስከረም ውስጥ ነው። መስከረም ስንት ሞክሪ። መስከረም ውስጥ አሁን እኮ ነው ያለፈው? እንዴ አሁን ባለፈው? አዎ። እሺ፣ መስከረም ባለፈው ነው ልደቴ። ጥበይ ይህንን እሺ፣ አልመለሽም። አንድ ነው የመለሽ። እስካሁን ግን መስከረም ነው እሱን፣ መስከረም ወሩ። ሶስተኛ ጥያቄ አራተኛ በእግዚአብሔር አታቂኝም? እኔ የምታቂኝ ይመስለኝ ነበር እኮ። ሌላ ልጠይቅሽ፣ እኔ አሁን የምኖረው ከማን ጋር ነው? ከመን ታክ አንተ እንዳለኝ ታውቂያለሽ እንዴ? ምን ባለፈው ቪዲዮ እየሰራን እኮ አግኝቻታለሁ። ኦኬ፣ ከባድ ጥያቄ ጠየቅ። ጎበዝ ልጅ የት ነው? አሰላ፣ አሰላ አገሩ ነው። ቶሎ አይመጣልኝማ። ኪራ ደግሞ አሳላ አሳላ። እሺ በዚህ እስኪ አሁን ባለፈው የስኔኳ ነገር የብዙ ሰዎችን ልብ ናክታለች እና እያሉ ነበር ኮሜንት ላይ ምናምን ች ለሳንት አላክልኝ ላይምሮሽ ብዬ ያላኩልሽ የተላኩልኝ ብዙ ብዙብሔር የተላኩልኝ ብዙ እንትኖች ነበሩ። ስኔካዊ ፎቶዎች ሉና ሌላ ራሱ አንድ እንትን አለኝ በሱ። በነገራችን ላይ ማለት ነው ገጠመኝ እሱኛ ስ ነገር እሱኛው ምንም እውነት ምንም የሌለኝ ሰዓት ነው፣ ምንም ማለት ነው የሌለኝ ሰዓት፣ በመከራ አንድ ስልክ ገዛሁ። በመከራ ስንት ሶስት ሺህ ምናምን ብር ከሰው ላይ አስተውሳለሁ በጣም በመከራ ደሞዜ ራሱ ሶስት ሺህ ምናምን ብር ሆኖ ነው የገዛሁት የእውነት ከዛ እንደዘውኝ ገዝቼ ማለት ነው ይዤው ስልኬን እያወራሁ ጓደኞቼ ቤት እየሄድኩ ነው ከዛ እነሱ ጋር ሲሄዱ ደውሉና ወይ እንጀራ ገዝተሽ ነይ ወይ የሆነ ነገር ይሉኛል ከዛ እንደተለመደው ደወለና እንደዚህ አምጪ ምናምን አሉኝ፣ ሰብሰብ ብለው። ከዛ እሺ፣ ግን ሌላም የምታመጭልን ፎቶ አንስታ ልክልሻለሁ ኢሞ ላይ አሉ። እሺ ብዬኔ፣ ምስኪና ከተገዛ ሶስት ቀኑ ምናምን ቢሆነው ከዛ ኢሞን ክፍት አደርግልሃለሁ። ራሱ ኮብረው ማረም ስልኩን ማለት ነው። እንደዚህ ብዬ እንዲህ ነው የረወርኩት፣ ማል አስፋልት ላይ እላ ሄዶ ጧ ኦሬዲ ዴት በሙሉ ደግሞ ዘ ያገዛችሁ ስልክ እግዚአብሔር ያሳያችሁ፣ እንዲህ ይደረጋል። ከዛ አንተ በቃ ከውብ እንደዚህ ከሰው መንገደኛ ተሰበሰበ። ምን ሆና ነው ሞት ምናምን የሰማው ነው እንጂ መሰላቸው፣ እንደዛ አልመሰላቸው። ከዛ እንቀጠቀጣለሁ ምናምን ስልኬን፣ ሰዓት በቃ የለች ሞታለች በየ ከዛ ጥንጥኝ ስልክ ሰጡኝ፣ ግን ይቅርታ አላሉ። አልገዙልሽም አልጠበቁም እነሱ ማለት በዚህ ደረጃ አልጠበቁም ግን በቃ እኔ ለምን እንደሆነ አላውቅም የሚሳብ ነገር በአጠቃላይ አልወጡም ትል ምናምን እራሱ ሲሆን ሰውነትን ሁላሚያሰክል ብዙ ገጠመኝ አለኝ በዚህ በነገራችን ብዙ ገጠመኝ አለ መጥፎ ገጠመኝ ነው በቃ ፎቢያ ነው ያለብን እና አይዞሽ እሺ የመጨረሻ አንድ ጥያቄ ልጠይቅሽ እና ፕሮግራማችንን በዚህ እንቋጫለን እሺ እሺ፣ የመጨረሻው ጥያቄ ምን መሰለሽ፣ አይ ግምትሽን ነው፣ እና ልክ ከሆንሽ አውልሻለሁ፣ ካልሆንሽ በርገራት። ወይ ምንድን ነው መሰለሽ፣ እኔ ተዋናይ ባልሆን ወይ ደግሞ እዚህ አርት ውስጥ ባልኖር ኖሮ ምን ሆን ነበር? ዘፋኝ ተዋናይ፣ እና ዘፋኝ ይለያያል። ዘፋኝ ትሆናለህ፣ በቃ በራሴ ቃል ተበለው። አጠቃላይ አርት ውስጥ ነበር ማለት የነበረብኝ። ምን ጥያቄ ነው? ዘፋኝ ባትሆን ውሹ ይሄ ከየት የመጣ ነው? ይሄ ድብቅ ችሎታ ብዬ የምር አላሳያቸውም እስከ ዛሬ። ያውቁታል እኔ አሳያቸዋለሁ። ይህ ልጅ ቀስ እያለ ነው ችሎታው የሚወጣው። ማርያምን ብሎ ተፈጠፈጠ ሲል ክርፍት ብሎ ይህ ልጅነቴ ነው የሆነ ሰው ከአቅሙ በላይ ቁም ነገር ልናወራ ብለን ማለት ነው። እናገራለን እንዲህ የጎተትኩት ቁም ነገሩን አልናገርም። ከዛ እንዲህ የጎተትኩት ላውራው ሰፍ ብሏል እኔም ብዬ የስን ጎትተው መሀል ላይ ሰው ይመጣብናል። ከዛ በጣም ተናዶ ልጁን እንዲህ ሊለው እኔ እንኳንም ቢያለኝ የሱ ጋ ደርሰው ተውስሽ እኔ እኔ እንቢ ብዬ ነው። ብቻ ግን ጎበዝ ነው ፣ ባጠቃላይ እግዚአብሔር ያክብርሽ። እውነት አሁን ክሳኛለች፣ እስካሁን ሽ መጠጠችኝን በሙሉ ክሳኛለች። እና ብዙ ነገር ታውቃለች ስለ እኔ ሳንታ። እና ያው ጋይስ እንዳያችሁት ነው ያለው ነገር። እወዳችኋለሁ። እስኪ ሰላም በላቸው። ሰላም ሰላም፣ የኪራቲዩብ ኪራቲዩብ ኪራቲዩብ ቤተሰቦች እንግዲህ አለን አለን እንግዲህ ለመጀመሪያ ጊዜ ነው ለመጀመሪያ ጊዜ ነው፣ እኔ ቤት ሲመጣና ዛሬ ከማጋነን ከማይኮ ጋር ከማይኮ ፋቱ ጋር እንዴት ነው? አለን ሰብስክራይብ እያደረጋችሁ ቤተሰቡ ነው። ሰብስክራይብ እኔ ለኔ ባት ለማይኮ እንኳን በላችሁ፣ እግዚአብሔርን ከፈራችሁ ለኔ በላችሁ፣ ሰብስክራይብ አድርጉ። አዎ ግድ ነው እንዴ? ነው አማናችሁ ቤት ነው። እንዴት ነው? ኦኬ ነው አለን። እንደቀልድ እኮ ቆየ ነው እኮ አይደለም፣ የምር እንደቀልድ። ስንት ሶስት ወር አራት ወር ያው ነው ታዲያ። በቃ ሶስት ወር አራት ወር የምር ቤተሰብ ቤተሰብ በሉት ከሁሉም ጋር የሆነ ነው። ስንት ታሪክ አለን ማይኮ ተው እንትን ማይኮ ተው

ብዙ የሚያስጨነቅ ነገር አይደለም። ጠይቅህ ቀላል ጥያቄዎች ነው። አንድ እያላችሁ ስትረሱ ስጥከታችሁ ሊብሬሽን ውስጥ ገባችሁ። ቀለል ቀለል ያሉ ናቸው፣ እኔን ተኮር የሆኑ ጥያቄዎች ናቸው። እኔን ተኮር ናቸው። ማይኮ እስኪ ምን ያህል እኔን ያቀኛል የሚሉ ማግኒት ፎርስ እስከ ግራቪቲ ያቀኛል፣ ማያውቀው ነገር የለም። እና እስኪ ከስሜን ጀምር ማን ይባላሉ?

ዳግም እንደሆነ አውቃለሁ። የራሱ ስም ግን የአባቱን ጌታ አላውቅም። ይ ብዙ ጊዜ እንትን አንተንም ሰው ፎከስ በዛ ስም ፎርማል ሆነ ስለማትጠራራ እሱን የምልህ ብዙ ጊዜ ኖርማል ራሱ ሌላ ብንገናኝ ብንገና ሻይ ቡና እያለ ከዳግም ኪራ ናቲ ነው እና ግን አሁን እየለመድ ነው። ልክ መለመድ አለበት ግን ዋና ትክክለኛ ስማቸውማለ ካልተጠራራንበት ነው ያለው

ደግሞ አንተ ማመኔ ነው የሚያሳዝነኝ። አመንኩፍ ማለት ይህ ልጅ በኮንፊደንስ ቢያቀው ነው ያቱን ያለው ቢያቅ ነው ይ አመንኩ። ጊዜ ሰጠው። ተው በእናትህ ተስፋ አስቆራጭ ነው የምትለው ነገር። ይህን አሎታረም ከዚህ ስህተት ታረም። ሁለተኛውን ጥያቄ ልጠይቅ። እኔ እንዳንተ አደለው። ሁለተኛው ጥያቄም ቀላል። ብዙ ጊዜ ሰምተው ልንቻል ቪዲዮ ላይም አውርቸዋለሁ ምናምን። እኔ የተማርኩት የት ዩኒቨርሲቲ ነው? ሁሌ ሆራ እንዳትል በእግዚአብሔር

በቃ፣ ጓደኛዬ የእሱን ነው የምታስታውሰው። ምንም አይደለም። ሌላ ቪዲዮ ላይ ለግሜ እጠይቅሃለሁ። አረማ ያስጀምር ይሰጣል። ቲያትር እኔ በምማርበት ጊዜ አይሰጥም። አረማ የለም እና ይደብራል።

ኤምልሳ ጥያቄ መስሎ ነው አይደል? ይሄ ጥያቄ እንዴ እንዴት ነው? በዚህ መሀል አንድ የማትረሳው ስፔሻሊ ከአክቲንግ ጋር ምናምን ከዚህ ስራ ጋር የተገናኘ ቢሆን ደስ ይለኛል። እኔ አንድ ስራ ነው የሆነ አንድ ስራ ላይ ነበረኝና መጀመሪያ አካባቢ የሰራነው ስራ ነው እና ትንሽ ፕሮዲሰሩ ትንሽ አቅም አልነበረውም። በደንብና ቁርስ ሩዝ እንበላለን፣ ምሳ አልጫ ሩዝ ይመጣል። አረ ነገር ሰለቸን ስንለው ምስር ይቀላቀልበትና ሩዙን ጌታ ነው የምረኝ በንጋታውም ሩዝ ጠዋት ምሳሳት ሩዝ እራት ሩዝ ሶስት ቀን በተከታታይ እኔ አላቅም ወይ ኪሎ ገዝቶ ነው ምናምን መሰለኝ የሆነ እንትን ሙሉ ማዳበሪያ ገዝቶ ነው መሰለኝ በህይወቴ በመጀመሪያ ጊዜ ያጋጠመኝ ገጠመኝ ነው ሶስት ቀን ሽንት ቤት አልገባ ሽንቱ ቤት ናፈቅኝ በዘመ ሽንት ቤት ናፍቆኝ እንደዚህ ናፍቆኝ አያውቅም ሶስት ቀን ጠራሁት ፕሮዲሰሩን ናፈቅ ሽንት ቤት እንደው ስለማ ኧረ ችግር የለም ብሎ በአራተኛው ቀን በስጋ መጣው። ሩዙ ቀየረለህ እግዚአብሔር ማን ያደርጋል። ሲወራ ቀላል ነው የሚመስለው ቦታው ላይ አይዞ ወንድሜ፣ ሶስት ቀን ቀላል አይደለም ጋይስ። እና በጣም ወንድሜ ተሰቃይቶ ነበረ። በነገራችን ላይ የሆነ ጊዜ እኛ ቤት እና በዚህ አጋጣሚ ቪዲዮ ሲያዩት ቤተሰቦቼም እንደሚሉኝ አላውቅም፣ እንደዚህ ብያቸዋለን። የሆነ ቀን ሩዝ ተደጋገመብኝ እና ከዛ አረ ጋይስ ሆነሳለ ቻይና እንደ አይናችን እንዳይጠበረ ፍጡ፣ ይህንን ነገር ብዬ ተናግሬ አውቃለሁ እና እሱን አስታውስ። በጣም ከባድ ነገር ነው የምር። ኧረ በስመ አብ፣ አይዞ ማይኮ፣ በእግዚአብሔር አላ ችግር የለው። ግን ያው ጥያቄ ቀርሃል ታውቃለህ። ሳቅጣቶ ላይ አታተኩር ሳቅጣቶ ላይ አታተኩር የተገናኘንበት አላማ ጥያቄ ነው እና ይቀርሃል የመጨረሻ ሌላኛው ጥያቄ እኔ የሳንታን መልስ እንዳትደግምብኝ ምንድን ነው ማድረግ ያለብኝ ጥያቄውን ክሊር ላድርገው እኔ ዘፋኝ ወይ ደግሞ ተዋናይ ባልሆን ምን ሆናል፣ ብቻ አጠቃላይ አርት ውስጥ ባልገባ ምን አይነት የሙያ ዘርፍ ውስጥ የምታገኘኝ ይመስልሃል? እንትን ስሞክር አይቻሉ ሰርከስ ሰርከስ የሚሆን ነው ይመስለኝ። የሆነ ክርብትት የሚላት ነገር አለች። አሁን እንዲህ ስል ብላጣው ችላሉ። አንዳንዴ ምንድን ነው ላለው ይሄ ነገር እሺ፣ ይኸው አልኳት እና ምንድን ነው ላሉ አንዳንድ ጊዜ በጣም ሰርከስ ትሞክራለህ። ግን የምር ሰርከስ አልሞክርም። ግን ልጆ ውሹ ሰራ ነው የእሱ መንፈስ ይመስለኛል። ሰርከስ ነው ይመስለኝ። እና ግን የሆነ ወደ እዛ አሁን ባትገባ ኖሮ ወደ እንትኑ ትገባ ነበር፣ ወደ ካራቴው። ልጆ ስፔሻሊ አንድ ልጅ ምን እንደሆነ ልንገርህ። የምር የሆኑ እንትኖች ያዙት። ትልቁ ምንድን ነው ብላክቤልት ነው ከዛ አንድ ጓደኛ ማታ ላይ ዱር ልጆች ምናምን የያዙት ሳንክ እና ስልኩን ብሩ ምናምን ሰርቀው ትሄዱ ማለት ነው። በጣም ጎበዝ ነው ይዛ ብላክቤልት፣ እንግዲህ ትልቁ ነው አይ ቲንክ። ከዛ በነጋታው ዳን ይባላል እና ኢቲክሱ አይፈቅድም እንደዚህ ይቻላል እንዴ? እሺ ካራቴ ምንድን ነው? ራስን መከላከል ነው ዋናው። ከዛ ጋር ተካረኩኝ። ብላክ ቤልቱን ስለው ዳርዳሩ ነጭ ነው አለኝ። አይ አይፈረድበት። ዳሩ ነጭ ከሆነው ወደኋላ ያለኝ ዳሩ ነጭ ነው። እንደዚህ ደግሞ የለም አይደል እንትን ነው የጀመር ነጭ እንትን ነው ዳር ዳር ነጭ የሚባል የለም። ዳር ዳር የለውም። ገና አስቀር ላይ አለ፣ ይቅር ላይ እያለ የሚሰጥ ቤልት ነው መሰለኝ። እኔ እንደው ጥቁር ቤልት የኖሮት ኤቲክስ እንወስደለን ምንድን ነው የአሰብኩት፣ አይፈቅድም አለኝ። ቤልቱ የጅንስ ከሆነ አዎ፣ ያው የሱሪ ከሆነ ዳር ዳር ነጭ ነው።

ማይኮ እንግዲህ እንዳያችሁት ነው ተፍታ እንዳደረጋችሁ ምንም ጥርጥር የለውም። በጣም ጸድዬ ታይም ነበር እና ከማይኮ ጋር እንግዲህ አሪፍ ጊዜ እንዳሳለፋችሁ ዘና ፈታ እንዳላችሁ ምንም ጥርጥር የለውም። የሆነ ነገር ብላችኋ ምን ያርጉ። ሰብስክራይብ፣ ላይክ፣ ሼር ቢያደርጉ ደስ ይለናል። ቲክሱ ይፈቅዳል፣ ይሄው ቲክስ ይፈቅዳል። ነጭ ነጭ ባይኖረው ይፈቅዳል። የዚኛው ቲክስ ላይክ፣ ሼር፣ ሰብስክራይብ ነው፣ ቤተሰቡ ነው። የእኛንም ፋት ኢንተርቴንመንት ሰብስክራይብ፣ ላይክ፣ ሼር አድርጉ። ኪራዬ እንግዲህ ያው ፕራንክ አላረገኝም። እኔ ግን እንደሱ ስራ ቢሆን እኔ በጥያቄ እንግዲህ ጋይስ፣ ቪዲዮ እንዳያችሁት ነበረ ከሳንትላ እና ከማይኮ ፋቱ ጋር ጥሩ ጊዜ እንዳሳለፋችሁ ተስፋ አረጋለሁ። እንደተለመደው ኪራ ቲዩብን ሰብስክራይብ፣ ሼር፣ ላይክ እያረጋችሁ የዜግና ግዴታችሁን እየተወጣችሁ በሌላ ቪዲዮ ደግሞ ከች ከተፍላለሁ። ሰሞኑን እየጠፋሁ ነው፣ ይቀርበልኝ አሪፍ አሪፍ ነገር እያሰብኩ ነው። በአሪፍ ስራዎች እመጣለሁ። ሰላማችሁ ይብዛ። እወዳችኋለሁ።